ስማ ወወልድ መንፈስ ቅዱስ አዶ አምላክ ስንክሳር ዞርሃ መጋቢት አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አራት በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኒሳን ወር ማለት በሚያዝያ አስራ አራት ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም በዓርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቃጳሳት ወደ ድምፅሪያ ጥዮስ፣ ወደ አንጾኪያ ሊቃጳሳት ወደ አባ ሰረባሞን፣ ወደ እስክንድሪያ ሊቃጳሳት ወደ አባ ድሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሴማኮስ መልእክት ላከ። የእነዚህም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳትም ከነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሑድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ ያወገዙ። በዚህም ጉባኤ አስራ ስምንት የኤጲስቆጶሳት ተሰብስበው እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱንም መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከክፋታቸው ከምክራቸው ከክፋታቸው ምክራቸው የተመለሱ አሉ፣ በስተታቸውም ጸንተው የቀሩ አሉ። ረግመውና አውግዘውም ከምእመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ እሑድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምእመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሑድ እንዲከበርና ሕጉም ጸንቶ ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋድሏቸውና በትርፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሽንገላውም ያድነን ዘንድ ለዘላለሙ አሚን። አርኬ ሰላም ለክሙ አሃተኒ ጉባን ኤጲስቆጶሳት አስር ዘተውሳክ ክሙ ሳምን አማስሩ ወረቡ ለወራ ኔሳን በፋሲካ ኦሪት እጅግበሩ ፋሲካ ወንጌል ክሙ ብርሃን ከመትዕምር ወሙ ከመትምትርወሙ ለልዋን ከመትምትርወሙ ለእልዋን በበሊህ ልሳን መኮንን ሃኑልዮስ ወበዛቲ ዕለት። በዚህችም ቀን የከበረና የተመሰገነ መኮንን ሃኑልዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለ መውደዱና እርሱም እርሱንም ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብርይንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላቶች አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑን በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙም ምስክር ይሆን ዘንድ ስለ አደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰግነው። ከዚያ ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኖር አሜን። ሰላም ለሃኑ ልዮስ መኮንነርት ወፍት ዘሃገረ ተረህ አመሰቀሉ ወሎቱ መልተ ዕጽ ነዊህ መጣ ነሶ ማይከለ ጉባኤ ብዙ እንዘይሴብሖ ለክርስቶስ በአብይ ክላህ። ወበዛቲ ዕለት በወር በገባ በአራተኛው ቀን ዮሐንስ ወንጌላዊ ፍቁረ እግዚእ ታወጎሮስ አቡቀለምሲስ የተባለው ሶስት መልእክት፣ አንድ ራእይ፣ አንድ ወንጌል የጻፈ ከአራት ወንጌላውያን አንዱ የሆነ ይልቁንም የጌታችን የኢየሱስ ክርስቶስን ሰው መሆን ግልጥ አድርጎ የጻፈና በመስቀል ላይ ኢየሱስ ክርስቶስ በነበረበት ሰዓት ኢየሱስ ክርስቶስ ወደ እናቱ አንገቱን ዘለስ አድርጎ ነዋ ወልድኪ፣ ነሆ ልጅሽ፣ ወደ ዮሐንስ ደግሞ ዘወር ብሎ ነያ እምከ፣ ነሆ እናት ብሎ በመስቀል ስር ለእመቤታችን ተቀብሎ ወደ ቤቱ ይዞ የገባ ሐዋርያ፣ መስቀል ስር የተገኘ ሐዋርያ ባይሞት እስከምመጣ ቢቆይ ምን አግዶ ተብሎ ለጴጥሮስ እንደማይሞት የተነገረ ሐዋርያ ከአስራ ሁለቱ ሐዋርያት ጥር አራት ቀን የተሰወረ ያልሞተ ሐዋርያ ይልቁንም መቤታችንን ወደ ቤቱ ይዘ ገብቶ አስራ አምስት ዓመት የተንከባከበ ሐዋርያ ጸሎቱ በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። መጋቢት አራት ቀን የሚከበሩ ዓመታዊ ቅዱሳን በዓላት የቅዱሳን ሊቃውንት ጉባኤ፣ አሞር ደሴት ውስጥ ቅዱስ ሐኖሌዎስ መኮንን ሰማዕት። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያ ሰዋርያ፣ ቅዱስ ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ስለዚህ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያንን ተጠብቆ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራራ ጨካኞች የማይራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ ሶስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥሁ እያሰባችሁ ትጉ።

በረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ህፃን ለዘ ፃፎ በክርታስ ወለዘ ፃፎን ዘይደርዝ ለዛንቦ በልሳን አዲስ ወለዘ ሰማ ቃሉ ኢየሱስ ክርስቶስ የተነሳ ብዙ መባ ካገቡት ጊዜ የሚያገለግሉ መራይትን እያሳሰብኩ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን፣ ሰማዕታትና ጻድቃን፣ ትጓን እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጌታ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተደጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ስብሐት ለእግዚአብሔር።